ስለ ብርሃን አይቶ አለም የሚነገርለት ስለ ረቂቃኑና ሚስጥራዊ ሁነትና ክስተት ኢትዮጵያ ውስጥ አሉ እየተባሉ ስለሚወራላቸው በተላላቅ ደራሲያን ተደርሶላቸው በታሪክ መዛግብት ውስጥ በምናብ የምናቃቸው ቦታዎችን አንዱ የሆነውን የነ ሊቁ ተዋናይን መናኸሪያም ረቂቅ ሚስጥራት የሚከወኑበትና የሚፈጸሙበትን ቦታ አስጎብኝቻችሁ ከብዙ በጥቂቱ ነገር ያያችሁ ከቦታውም ድረስ ተጉዘን አስጎብኝቻችሁ ነበረ። ስለ ብርሃን አይቶ ዓለም መላእክትን ገዝቶ መላከሞትን ሞትን እስከማቆም የደረሰ ጥበብ ነፋሳትን ጠቅሶ በደመና ተጉዞ በአንድ ጊዜ ሁለት ቦታ መገኘትን ኤክስትራ ዳይሜንሽን እየተባለ በሌላው ዓለም የሚነገርለት የረቂቃኑ ዓለም በኛ አባቶች ዘንድ ደግሞ ሲጠራ እንዲሉታል። መላካዊ ባህሪ፣ መላካዊ ማንነት፣ መላካዊ ገጽታ ይሉታል። ወደዚህ መላካዊ ገጽታ ሁሉም ሰው ሊሄድ ይችላል የሚል አስተሳሰብ አላቸው አባቶቻችን። እኒህ ሀሳቦች ለብዙዎቻችሁ ከባድ፣ የማይዋጡ ወይም ደግሞ ምንድነው የሚያወራው ልትሉ ትችላላችሁ። ነገር ግን እውነት ነው። ይሄንን እውነት ለማረጋገጥ በርካታ ምሁራንን ከሀገር ውስጥ እስከ ውጭ አነጋግሬ አውርቻለሁ። ከሀገራችን ጠበብት ሊቃውንቶች መካከል እጅግም በእውቀትና በጥበብ ከብረዋል አድገዋል፣ ከፍ ከፍ ብለዋል ከሚባሉት ሊቃውንት መካከል በየገዳማቱም ዙሬ የምርምር ስራዎችንም ሰርቻለሁ። ከዚህ በፊት በነገርኳችሁ በታላቁ መጽሐፍ ሙራድ ወይም ሙዳዴት የተገለጡ እውነቶችንም ዛሬ ላካፍላችሁ እፈልጋለሁ። በእነዚህ ሚስጥራዊ ጥንታዊ ጽሁፎችና እውቀትና ጥበብን ባባካበቱ አባቶች ዘንድ ቁጭ ብዬ ለመማር ለማወቅ ብዙ ርቀቶች እጃለሁ ከወኩት ላሳውቃችሁ ከሰማሁትም ላካፍላችሁ ወሰንኩኝ። ስለ ረቂቁ ዓለም ስለ ኤክስትራ ዳይሜንሽን ነግራችኋለሁ። አባቶቻችን መላካዊ ባህሪ ይሉጣል። እንዴት ከፍ ማድረግ እንችላለን? እንዴት እንደ አባቶቻችን ጥበብን መልተን መጓዝ እንችላለን? ለምንስ የዛሬው ትውልድ በትናንት አባቶቻችን ማንነትና የእውቀት ከፍታ ከፍ ከፍ ማለት አይችልም? ምናልባት ይህ ከገባንና ከተረዳን ነው። ወደ ትላንት ማንነታችን ወደ ከፍታ ዘመናችን የምንጓዝበት እውነታ ያለው እዚህ ነው። ኤክስትራ ዳይሜንሽን ላሊበላ የተገነባበት እውቀት፣ አክሱም የቆመበት ጥበብ፣ አድዋን ያሸነፉበት የአባቶቻችን የጀግንነት የሀያልነት መንፈስና ሚስጥራዊ ጥንካሬው እንደ መልአክ የተዋጉት፣ እንደ መላክ በሰማያት የበረሩት፣ በደመና ስለተጫኑት አባቶቻችን የምነግራችሁ ነገር አለ። ከዛ ባሻገር ወደ ኤክስትራ ዳይሜንሽን እየተባለ የሚጠራው ወይም ደግሞ ወደ ሌላኛው የዓለም ክፍል ረቂቃኑን መመልከት እንዴት ይቻላል ብዬ በሰራውት የራሴ ሪሰርች ያጋጠመኝን ታምረ ነግራችኋለሁ። ለሰባት ቀን በከፍተኛ ተራራ ተቀምጭ ያለ ምግብና ያለ ውሃ ያየሁትን የሰማሁትን ለማመን የሚከብዱ ታምራትን የሌላኛውን ዓለም ገጽታ የምነግራችሁ ነገር ይኖረኛል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስትቆዩ ብዙ የምትሰሙት ድንቅ ድንቅ ነገሮች አሉ። በኳንተም ፊዚክስ በሜታፊዚክስ የተረጋገጠው ሄይድን ኤምፓየር፣ የመናፍስቱ ስውር ዓለም እንዲሁም ደግሞ ያሰራራቸው ሁኔታ ዓለም ላይ ያለውን ረቂቅ ዓለም በዳርክ ኤነርጂ እንዲሁም የመሰወር ጥበብ በሳይንስ እንዲሁም የኢትዮጵያ የጥንት ረቂቅ ጥበቦች መነኮሳት እንዴት ይሰወራሉ? አምስተኛው ዳይሜንሽን ስለሚባለው ረቂቁን የማየት ጥበብ የተሰወሩ ቤተ መቅደሶችና ጥንታዊ ፒራሚዶች እንዲሁም ላሊበላ፣ አክሱም እና የመሳሰሉ አስደናቂ የጥበብ አሻራዎች ከስጋና ከደማዊ ችሎታ በላይ እንዴት ባለ እውቀት እና ጥበብ ተገነቡ። ሰላም ጤና ይስጥልን ውድ የፈለገ ጥበባት ተከታታዮቻችን እንደምን ሰነበታችሁ። እንደሚታወቀው ፈለገ ጥበባት የተለያዩ ሀሳቦችን ለአንባቢ፣ ለአድማጭና ለተመልካቾቻችን በሚመጠን መልኩ የምናቀርብበት የዩትዩብ ቻናላችን ነው። ፈለገ ጥበባትን ላይክና ሳብስክራይብ ሸረም በማድረግ ቤተሰባዊ ኃላፊነታችሁን ትወጡ ዘንድ በትህትና እንጠይቃለን። እንደሚታወቀው ፈለገ ጥበባት በርካታ ሀሳቦች ይዳሰሱበታል። ጥንታዊ ገዳማት፣ አድባራት፣ ጥንታዊ መዛግብቶቻችን፣ ዓለም ላይ አነጋጋሪ የሆኑ ሀሳቦች በፈለገ ጥበባት ይቀርባሉ። እጅግ አስደናቂ የሆነችው አልማችን ተጠንታና ተመርምራ ማለቅ አትችልም። እጅግ አስገራሚ የሆኑ እውቀቶች ጥበቦችና እጅግ ሚስጥራዊ የሆኑ ሁነቶች የሰው ልጆች ከሚያስቡት ሀሳብ በላይ በረቀቀ ዓለም ውስጥ እየተካሄዱ እንደሆነ መረዳት ይገባናል። እንዳለመታደሉ ነው እኛ ኢትዮጵያውያን ኢትዮጵያ የተሰራችበትንና ለዓለም ያተረፈቻቸውን እጅግ አስደናቂ እውቀቶችና ጥበቦች እንዲሁም ደግሞ ምርምሮችን በመተው አዲስ መጤ የዓለምን ሐሳብና እሳቤ አሰራርና ሥርዓት ሁሉ በመኮረጅ ባዕድ በሆነ እውቀትና አስተሳሰብ እየዋዠቅን ዛሬ ላለችበት ኢትዮጵያ መከራ ፖለቲካ፣ ማኅበራዊና ኢኮኖማዊ ምስቅልቅል ዋና ምክንያቶች የሆነው እኛው ራሳችን ነን። አሁን ዓለማችን እየተመራችበት ያለው የፊዚክስ እውነት ኳንተም ፊዚክስና ሜታፊዚክስ በሚባሉ የሳይንስ መስኮች ላይ የጥንት የኢትዮጵያውያን እውቀቶች ሁሉ መረጋገጣቸውና እውነት መሆናቸውን ዓለም በአንድ ድምፅ እየመሰከረ ይገኛል። በጥንት ኢትዮጵያውያን የጥበብና የሃይማኖት ስርዓት የመሰወር ብቃት የሚባል መንፈሳዊነት ደረጃም አለ። ይህ የመሰወርና ከሰዎች አካላዊ እይታ የመጥፋት ነገር በተደጋጋሚ ሲነገረን በመጻሕፍትንም አንብበናል። ዛሬ ይህንን እጅግ አስደናቂ የእውቀት ከፍታ የዓለም ሳይንቲስቶች እያረጋግጡም ይገኛሉ። እኛ ኢትዮጵያውያን የጥንት የሃይማኖት መገለጫዎች የሆኑና ኢትዮጵያውያን ከፍ ያደረጉም ከበርካታ ሺህ ዓመታት ቀደም ብሎ የነበረው፣ ዛሬም ድረስ በአንዳንድ ቦታዎች የሚገኘው የመሰወር ጥበብ በደመና የመጓዝና ወደ ሰማያት የምንነጠቅ ጥበብና ሃይማኖታዊ ከፍታ በሳይንስ እይታ በኳንቲም ፊዚክስና በሜታፊዚክስ የሳይንቲስቶች ምርምር በመረጋገጡም እጅግ አስደናቂ አድርገዋል። ይህ ማለት አሁን ካለው የአብሮትና የአስተሳሰብ ምጥቀት እጅግ የተሻለ ረቂቁን ዓለም ወይም ደግሞ ኤክስትራ ዳይሜንሽን ላይ የነበሩበት ዘመን እንደነበረና ዛሬም በአንዳንድ ቦታዎች ላይ ይህ ኤክስትራ ዳይሜንሽን ወይም ደግሞ ከሚታየው ዓለም በዘለለ ረቂቅ ዓለም ውስጥ የመኖርና የመሰወር ጥበብ ሊኖር እንደሚችል በሳይንስም ተረጋግጧል። ይህ ማለት ዓለምን ለመግለጥና ረቂቁን ጥበብ ለመረዳት ስጋ ከነፍስ ጋር የማዋሃድ ረቂቅ ጥበብ ማለት ነው። ይህን ነበረ አባቶቻችን በተለያዩ መጻሕፍት ላይ እንደተጻፈው ሲያደርጉት የነበረው። ይህንንም የረቀቀ እውቀት የነጠቀ የማዋር ጥበብ እጅግ በሚያስደንቅ ሁኔታ ከዓለም በተለየ ከኢትዮጵያውያን ጠፍቷል። ይህም የመደንዘዝና ዓለምን ዓለማዊ ከሆነው ቁሳዊ ማንነት በዘለለም በረቀቅ ዓለም ውስጥ የመሳተፍን ረቂቅ ጥበብም ተወስዶባታል። ከዚህ ቀደም በተለያዩ መጻሕፍት እንዳነበብነውና በታሪክም እንደሰማነው በደመናም በመጫን በብርሃን ፍጥነትን የመጓዝን ሀሳብ በተለያዩ ምክንያቶች ሲነገርና መጻሕፍት ላይ ተጽፎም አንብበነዋል። ይህ ማለት ከአካለ ስጋ በአካለ ነፍስ መቆጣጠር ከተቻለም ይህ ሁኔታ ሊፈጠር እንደሚችል የፊዚክስ አዋቂዎች ዛሬ ላይ እያረጋገጡት ይገኛሉ። ነገር ግን ይህ ሊሆን የሚችለው ይላሉ ፊዚሽያኖቹ ይህ ሊሆን የሚችለው ዳርክ ኢነርጂን በላይት ኢነርጂ የመቀየርን ጸጋና የመቀየር ችሎታን ስናረጋግጥ ነው ይላሉ። ይህ ማለት ዳርክ ኢነርጂ አጋንንታዊ አሰራሩ ሲሆን ላይት ኢነርጂ ደግሞ ይሄ መንፈስ ቅዱሳዊ ወይም ደግሞ የሰላም መላእክቶች ተብሎ የሚጠሩትም ማለት ነው። ይሄ አጋንንታዊ ወይም ዳርክ ፎርስ የተባለው አለማችን ላይ እጅግ በሚያስፈራ የአጋንንት መንፈስ በሰዎች አፕያል ግላንድ ወይም ደግሞ የስውሩ ውጢ ውስጥ በመቆጣጠር አለም ታይታ በማይታወቅ የደም አፋሰስ ወጥመድ ውስጥ ገብታለች ይላሉ። ዓለም ከዳርክ ኢነርጂ ወይም ደግሞ ከጨለማው ኃይል ተላቃ መኖር እስካልቻለች ድረስ የተፈጠረችበትን አዳማዊ ባህሪዋን አጣም ባልሆነ በቁሳዊና በማቴሪያሊስት የህይወት ውጣ ውረድ ውስጥ ስዳክር ትኖራለች እንጂ አማናዊው የሆነውን መለኮታዊ እውቀት ተገልጦላት ልትኖር እንደማትችል ያሳያል ማለት ነው። ተመራማሪዎች እንደሚሉት ይህ ዳርክ ፎርስ የጨለማው ኃይል ተብሎ የሚጠራው እጅግ በሚያስፈራ ሁኔታ የሰው ልጆች እንደከበበ ረቂቁን ዓለም የሚያጠኑ የፊዚክስ ሊቃውንት የሚያስረዳ ሁሉ አሁን ባለንበት ዓለም ውስጥ ረቂቁን ዓለም በመረዳት ይህንን ምድራችን ላይ የረበበውን ርግማን እንዲነሳ ማድረግ የሰው ልጅ ጣፈንታ እንደሆነ ይናገራሉ። የሰው ልጅ የተሰወረበትን እውቀትና ጥበብ እንደ መላእክት የመኖር ባሕሪን ማምጣት የሚችለው ይህን ዳርክ ፎርስ የተባለውን የጨለማው አጋንንታዊ መንፈስን ከልቡ በማስወጣት በኑሮው በሕይወቱና በአኗኗሩ ወደ ረቂቁ ዓለም ወደ ከፍታና ወደ ትልቁ ጸጋ መሻገር እንደሚችል ይነገራል። ለዚህም ነው በተለያዩ የመጻሕፍቶቻችን እንደተጠቀሱት የተለያዩ ቅዱሳን አባቶቻችን ካለማዊ የሕይወት አኗኗራቸው ተነጥቀው በመንፈስ ወደ ሌላው ዓለም እንደተዘዋወሩና በዛው እንደሚኖሩ የምናምነው። የተሰወሩ ሊቃውንት መነኮሳት በመንፈስ እንደተሰወሩ ይነገራል። ታዲያ ቢያስደናቂ ጥበብ እንዴት ሆነ ተብሎ ይጠየቃል። በመንፈሳዊ ዓለም እንደ ታላቁ ሄኖክ፣ እዝራ፣ ቅዱስ ያሬድ እንዲሁም አቡነ አረጋዊ የመሳሰሉ እንደ ተሰወሩ መጻሕፍትም ይነግሩናል። ይህ አስደናቂ የመንፈሳዊነት ደረጃ ላይ ሰው ሲደርስ ከዳርክ ኢነርጂ በላይ የማሰብናም የአብሮት ደረጃ ላይ መድረሳቸውንም ያሳያል። ይህ በሳይንሱ ዓለም ሰዎች ንቁ የአእምሮ ክፍሎቻቸውን መጠቀም ሲጀምሩ ክፉ የሆኑ መናፍስት አርቀው የብርሃን መናፍስት ጋር ትብብር ይፈጥራሉ ይባላል። በዚህም ከሰዎች እይታ በላይ የሆነ ረቂቃን ዓለም የማየት የመገንዘብና ከአንዱ ቦታ ሆነው የተለያዩ ቦታዎች ላይ የመድረስ በደመና የመጫንና በሰማያት የመጓዝ መንፈሳዊ ጥበብንም እንደሚሰጣቸው ይነገራል። ከዚህም በላይ ታይም ትራቨል ወይም ደግሞ በጊዜ ወደፊትና ወደ ኋላ በመጓዝ የመኖር ችሎታ ሊያገኙ እንደሚችሉም ይነገራል። ይህ ማለት የሰው ልጅ ከስጋዊና ቁሳ አካላዊ እሳቢው በመውጣት በመንፈስ ራሱን በጾም በጸሎት ሲገታ የንቃተ ሊናው ደረጃም እስከ አምስተኛው ዳይሜንሽን ይደርሳል ማለት ነው። ይህ ማለት ራይን የማየትና ታይም ኤንድ ስፔስ በሚባሉ ጊዜና የቦታ ገደቦች ሳይገደብ በአንዴ የተለያዩ ቦታዎች የመገኘት መለኮታዊ ባህሪን እንዲሁም ደግሞ መላካዊ ውርስን ይወርሳል ማለት ነው። ለዚህም ነው ብዙ ጊዜ ነፍስ በስጋ ላይ ኃያል እንድትሆንና ከፈጣሪዋ ጋር እንድትገናኝ ስጋዊ የሆነ ባህርያችንን እንድንገድብ ቅዱሳት መጻሕፍትም የሚያስተምሮን። ይሄ ማለት የሰው ልጅ ስጋዊ ባህሪው እየደከመ ሲሄድ ነፍሳዊ ባህሪዋ ኃያል የሆነች ኃያል በሆነች የነፍሳዊ ባህሪ ደግሞ ረቂቁን መንፈስና ረቂቁን ዓለም መመልከትና መረዳት እንድንችል ያደረገው። እንደሚታወቀው እኛ ሰዎች በምናየውና በምንሰማቸው ነገሮች ብቻ ሀሳቦቻችን ተገድበውና ተወስነው የዓለሙን ረቂቅ አሰራር ለመረዳትና ለመገንዘብ ተስኖን ስውሩን እጅ ማወቅና መገንዘብ ተስኖናል። ይህ ክፉ የሆነው የዳርግ ኢነርጂ ወይም ያጋንንታዊ አሰራር በምድር ላይ ያሉ እጅግ አስደንጋጭና ከሰው ልጆች ጥንተ ተፈጥሯዊ ባህሪ ጋር የሚጻረሩ ተግባሮች በዓለም ላይ ጸንተው እንዲኖሩ ያደርጋል። በዚህም ምክንያት ጦርነቶች፣ ስደት፣ መከራም የመፋሰስ እጅግ አስቀያሚ ኃጢአቶችና ምድራችንን እንደ ሰም አቅልጠው የሚያጠፉ አስቀያሚና እጅግ አደገኛ የጦር መሳሪያዎች እንዲፈበረኩና እንዲሰሩ ንቃትን ይሰጣሉ። እኒህ ዳርክ ኢነርጂ ተብሎ የሚጠሩት የአጋንንት መናፍስት ሲሆኑ የሚገኙበት ጊዜያቸውም አሁን ላይ እንደሆነ ይነገራል። ይህ ጊዜ እንደ ትራንዚት ፖይንት ወይም የመሸጋገሪያ የአብሮት ዘመን ጫፍ ላይ እንደሆነ ይነገራል። የዚህ የሽግግር ጊዜ ወይም የአብሮት ዘመን ጫፍ ላይ መሆናችን በመንፈሳዊ ዓለም ሆነ በሜታፊዚክስ አጥኚዎችም ይገለጻል። አሁን ሁላችንም እንደምንመለከተው በፖለቲካ፣ በኢኮኖሚና በመሳሰሉት ምክንያቶች በማድረግ የዚህ የዳርክ ኢነርጂ በሰዎች ላይ ወይም ደግሞ አጋንንታዊ መንፈስን በሰዎች ላይ መጠቀሚያ በማድረግ ደም ማፋሰስ፣ እልቂት፣ ረሃብ እንዲሁም መከራ በምድራችን ላይም ተጸንሷል። ይህ በመንፈሳዊ ዓለምም ሆነ በሜታፊዚክስ አጥኚዎች ምድርን እያስጠነቀቁና አጽንኦት ሰጥተው እየተናገሩ ነው። ከዚህም ቀደም የነበሩት አንደኛው የዓለም ጦርነት እንዲሁም ሁለተኛው የዓለም ጦርነቶች ምክንያቶች በእነዚሁ የዳርክ ኤነርጂ የአጋንንታዊ ኃይል በምድር ላይ በመለቀቁና ሰዎችን በመቆጣጠር ምክንያት ምድር በሚሊዮኖች ሞት፣ ደም መፋሰት እንደረከሰችም ይታወቃል። አሁን ያለንበት ዘመንም የዚህ የዳርክ ኢነርጂ አቅማቸው እጅግ በሚያስደነግጥ ሁኔታ በምድራችን ላይ ጸንቶ ይገኛል። እኒህ የዳርክ ኢነርጂ በሰዎች ላይ በሚያስደነግጥ ሁኔታ ሰልጥነዋል ይላሉ። ይህንን የተረዱት ጥቂት ሰዎችም ያሳስባቸው ወደፊት ያለው ጊዜ የአብሮት ቢሆንም በቅርብ ጊዜ የሚከሰቱ የዳርክ ኢነርጂ ወይም የአጋንንታዊ መናፍስት የበላይነት በሰዎች ልጆች ላይ እንደ ኖህ ዘመን የነበረውን የህዝብ እልቂት በኒውክለር ሊ ደግሞ ጫፍ ላይ ቁመዋል ይላል። ይህ ዘመን ሜጀር ትራንሲት ፖይንት ይሉታል። የመሸጋገሪያ ዘመን ማለት ነው። አለማችን ወደ አንድ ጥግ ወይም ወደ አንድ የህይወት መስመር ትቀየራለች ተብሎም ይታሰባል። ይህም ትራንዚት ፖይንት የመሸጋገሪያ ጊዜ አሁን መሆኑን በአጽንኦት ይናገራሉ። ይህ የሚያስደንቅ የዓለም ክስተት ከሺህ ዓመታት ቀደም ብሎ የተነገረው የማያዎች ትንቢት ዘሜጀር ትራንዚት ፖይንት ጊዜና የዓለም ፖለቲካዊ ሁኔታ መስመር መሳቱም እውነትም የጨለማ ወገዥዎች አንድ ነገርን በምድር ላይ ከተገላቢዎቻቸው ጋር ሊያመጡ እንደሆነ መረዳትም ያስፈልጋል። ስለዚህ ከዚህ የዘመን እርግማን መላቀቅ የሚቻለውም ይህንን ዳርክ ኢነርጂ የሚለውን አጋንንታዊ አሰራር ፖለቲካዊ፣ ኢኮኖማዊ ሴራን በመረዳት ወደ ላይት ኢነርጂ ወይም ወደ መንፈሳዊ ዓለም በመሸጋገር ክፉን ጊዜ፣ በራችን ላይ የቆመውን መከራ ማሸነፍ የምንችልበት ብቸኛው እውነት፣ ብቸኛው እውቀትና ብቸኛው ጥበብ እንደሆነ ይነገራል። ይህ በሳይንሱ ዓለም ላይት ኢነርጂ የሚሉት ወይም ደግሞ ብርሃናዊ ኃይል ብለን እኛም መንፈስ ቅዱስ ብለን የምንጠራው ለምሳሌ በኢትዮጵያውያን ለዘመናት ረቦና ሰፎ የነበረ ኃይል ጉልበትና ዕውቀት እንዲሁም በኑሮ የመሻሻል ዝነዘዴ በዕውቀት የመነጠቅ በባህሪ የማደግና መለኮታዊ እንዲሁም ደግሞ ሃይማኖታዊ ተስጦዎችን በሚገባ ለመጠቀም ያስቻለ የአንድ ዘመን እውነት ነበርም። በሌላ በኩል በጥንት ኢትዮጵያውያን በተለያዩ ክታቦች ተመዝግበው እንደምናገኘው በኢትዮጵያውያን የጥንት ጥበብ አንዱ የሆነው የመሰወር እንዲሁም በደመና ተጭዶ የመጓዝ ጥበብ ረቂቁን ዓለም ከስጋዊና ደማዊ እውቀትና የእይታ መጠን በላይ ለመመልከት ከተፈለገም በመጀመሪያ እፀ ፋርስ የተባለም አስደናቂ እፅዋትን በመውሰድና የተለያዩ ቅመሞችንም በመቀመም ዓለም ላይ እጅግ ረቂቅ የሆኑ እንቅይታዎችን እንቅስቃሴዎችንና የሚያስፈሩ የሚያስደነግጡ ክስተቶችን በቀላሉ መመልከት እንደሚችል ይታወቃል። ይህ ማለት የእይታ ዳይሜንሽናችንን መጨመር ማለት ነው። ሌላው በከፍተኛ ተራራ ላይ በመውጣት ያለምንም መጠጥና ምግብ በተመስጦ በጸሎት ስድስት ቀናት በመቆየት በሰባተኛው ቀንም በሞትና በህይወት መካከል ስንሆን ያኔ አለም ላይ የሚንቀሳቀሰው እጅግ ረቂቅ አስደንጋጭ ክስተቶች ማየት ይቻላሉ ማለት ነው። ይህ ማለት ሰዎችን ከእይታ መጠናቸው በዘለለም ፋይፍዲ ወይም ደግሞ አምስት ዳይሜንሽን ባለው የእይታ ዕውቀት ማየትና መመልከት ማስቻል ማለት ነው። ይህ ለሰዎች ብዙም የሚመከር ባይሆንም በዚህና በመሳሰሉት አሰራሮች የሰው ልጆች ደማቋንና ረቂቋን ዓለም ማየት የሚችሉበት መንገድ ነው። ሌላው ቀደም ሲል እንደተገለጸው ዳልኪ ደረጃ የሚባለው የክፉ መናፍስት አሰራር ለመቆጣጠርና የሰው ልጆች ወደ ተፈጠሩበት አዳማዊ ባህሪ ጥንተ ተፈጥሮ ጸጋ መላካዊ ለመጠጋት የተመስጦ የጽሞና የጸሎት ልምምድ በማድረግ በብርሃናዊ መላእክት ጋር ህብረት መፍጠርም ይቻላሉ። ከነዚህ ብርሃናዊ መላእክት ጋር ህብረት የፈጠሩም ከፍ ወዳለ የመንፈስ ደረጃ የደረሱ ሰዎች ታይም ትራቨለርስ በጊዜ የመጓዝ ጥበብ የጊዜና የቦታ ግዝፈትን በማመጣጠን በተመሳሳይ ሰዓት የተለያዩ ቦታ የመገኘት ኃይልን ያዳብራሉ። ይህ የመንፈሳዊነት ደረጃ በጥንት የኢትዮጵያውያን በቅርቡም ዛሬም አንዳንድ ቦታዎች በሚገኙ ሰዎችም ይተገበራል። የአክሱም ሐውልት አስደናቂ አሰራሩ፣ የላሊበላ ሚስጥሩ ያልተፈታው የህንፃ ንድፉና መዋቅሩ። በእነዚህ ብርሃናዊ መልአክ አጋዥነት የተለያዩ ዳይሜንሽኖችን በማወቅና በመረዳት ጸጋን ባዳበሩ ሊቃውንት ሰዎች የተተገበሩና የተሰሩ ናቸው። ለዚህም ነው ኢትዮጵያ ወደ ትላንቷ ትመልከት የሚባለው። ታዲያ ይህ ብርሃናዊ እውቀት እንዴት የሰው ልጅ ማግኘት ይችላል? እንዴት ስጋና ነፍስን ማቆራኘትና ወደ ተፈጠረበት የክብር ዓላማ መድረስ ይችላል? እንዴትስ አምላካዊ ጸጋውን አምላካዊ ተስጦን ተጠቅሞም ወደ ከፍታና ወደ መላካዊ ባህሪ መሸጋገር ይችላል የሚለው ጥያቄ ነው። የተዘጉ እነዚህ የእውቀት በር፣ ሰውን በእውቀት ወደ መላካዊ ባህሪ የሚቀይሩ መግቢያዎች እንዴትም ይገኛሉ። ይህ የሚሆነው የዳርክ ኢነርጂን ኃይል ወደ ላይት ኢነርጂ መቀየር በመቻል ብቻና ብቻ ነው። ይህም ህይወትን መለማመድና መሞክር ያስፈልጋል። ይህ ማለት የሰው ልጅ ትክክለኛውን አእምሮውን ከአምስት ፐርሰንት በላይ መጠቀም እንዳይችል ያደርጉታል ማለት ነው እነዚያ ዳርክ ኢነርጂዎች። ይህ ማለት የሰው ልጅ ወደ መንፈሳዊነት ከፍታ ልዕልና ለመድረስ ስጋዊና ደማዊ ከሆኑ 5% በዘለለ ማሰብ እንዳይችልና ስለ መንፈሳዊ ገጽታ መረዳት ሳይችል የሰውን የተፈጠረበትን አላማ እንዳይረዳና ጥንተ ተፈጥሮ የተፈጠረበትን አላማ እንዳይኖር ንቃቱን መንጠቅ ማለት የዳርክ ኢነርጂ ዋና አላማ እንደሆነ መረዳት ያስፈልጋል። እኒህ ዳርክ ኢነርጂዎች የተለያዩ መናፍስት አሰራራቸው ሲሆን ይህ ማለት የሰው ልጆችን ማፍዘዝ የሰው ልጆችን አእምሮ መጠቀም እንዳይችልና በስጋዊ በማቴሪያልና በቁሳዊ ሐሳቦች ተጠምደው ስለ ሌላኛው ዳይሜንሽን ስለ ሌላኛው ዓለም አስቦ መኖር እንዳይችል ማድረግ ዋና አላማቸው ነው። ይህ ዳርክ ኢነርጂ የተባለው የአጋንንታዊ መንፈስ ወደ ላይት ኢነርጂ ለመቀየር ወይም ደግሞ በዓለም ያለውን የመናፍስት የክፉ መናፍስት አሰራር ወደ ቅዱስ መናፍስት ወይም ደግሞ አዳም ወደ ተፈጠረበት የእውቀት የጥበብና የሰብአዊ ልዕልና ከፍታ ለማሻገር የሰው ልጅ ምን ማድረግ አለበት የሚለው ጥያቄ ነው። ይህንን ዳርክ ኢነርጂ የተባለውን የአጋርንታዊ መንፈስ ወደ ላይት ኢነርጂ ወይም ደግሞ ወደ መንፈሳዊ ዓለም ለመቀየር ተመስጧዊ ጸሎት እንዲሁም ደግሞ ከስጋ ባሻገር የሆኑ ሀሳቦችን አይነ ልቦናን ገልጦ ማየትና መረዳት መቻል ነው። ይህ ምስጢር የገባቸው መናንያን፣ ብሕትውና ውስጥ የሚኖሩ ገዳማውያን ይህን ታላቅ ምስጢር ስላወቁት ከአምላካቸው ጋር የመገናኛ መንገድ ጾም፣ ጸሎትና ሰዋዬ ተመራጭ አድርገዋል። የማለት ከላይት ኢነርጂ ተብሎ ከሚጠራው አማናዊ ከሆነው እውነተኛው ብርሃን ጋር የመገናኛ መንገድ ማለት ነው ወይም ደግሞ ድልድይ እንደማለት ነው። ይህ ከሆነ ላይት ኢነርጂ ወይም ደግሞ መንፈሳዊ ኃይል በሰው ልጅ ላይ ከመላ ዓለም ላይ ያለውን የዳርክ ኢነርጂ በቀላሉ መቆጣጠር መግዛትና በእሱ ላይ መሰልጠን እንዲችል ሰዋዊ ባህሪውን ወደ መላካዊ ገጽታ የመቀየር ብቃትና ጠባይ አለው። በዚህ ምክንያት በሰማያት ይበራሉ፣ በደመና ይጓዛሉ፣ ከአንድ ቦታ ሆነው የተለያዩ ቦታዎች መገኘት ይችላሉ። የሰው ልጅ ለራሱ የጽሞና ጊዜ ያስፈልገዋል። ከራሱ ጋር ተረጋግቶ ማውራት ሲጀምር ራሱን መገምገምና መመዘንም ይጀምራል። ራሱን ሲመዝን ያለበትን የፍዘት ዓለም መረዳትም ይጀምራል። ከዛም ራሱን ከመንጋ ሳቤ እንዲሁም ዓለምን ከሚገዛው የዳርክ ኤነርጂ ኃይል ጋር በማላቀቅ ወደ ብርሃናዊ ኃይል መሻገር እንዲችል መንገድን ይጠርጋል። ይህም የሰው ልጅ ንቃት ከስጋዊና ደማዊ ባሻገር አዳም ወደ ተፈጠረበት የእውቀት ልዕልና ከፍ ማለት ይችላል። ይህ ማለት እንደነ ቅዱስ ሄኖክ እዝራ፣ ያሬድ የመሳሰሉት ታላላቅ የቤተ ክርስቲያናችን ሰዎች ማለት ነው። ይህ የቀደመችውን ኢትዮጵያ ወደ ከፍታ ያወጣታል ተብሎ ይታመናል። ምክንያቱም ይህ ዘመን በሜጀር ትራንዚት ፖይንት ተብሎ በማያዎች የዘመን ስሌት ዓለም ወደ ሌላ ገጽ ትቀየራለች ተብሎም በበርካታ ሺ ዓመታት በፊት የተነገረው ትንቢት ጊዜው አሁን ነውና ይህ በእንዲህ ይህን የመሰለ ረቂቅ እውቀትና ረቂቅ ጥበብ ለመሞከር ወደ ተራራ ያወጡኝ ዘንድ በእውቀት የመጠቁ በጥበብ የከበሩትን ታላቅ አባት ጠየኳቸው። ናውቴ አሉኝ፣ እውነት ትፈልጋለህ? ምን አባቴ አልኳቸው። እውነትም ሌላኛውን የዓለም ክፍል ረቂቃኑንና እጅግ መንፈሳዊ የሆነውን ሌላውን ዓለም ማየት ከፈለክ ተዘጋጅ ነበር ያሉኝ። እኔም አዲስ ነገር የማወቅ ጉጉቴ የመፈለግ የማሰስ የመኳተን ጉጉቴ ተነሳብኝና ፈልጋለሁ አልኳቸውም። በል ከረቡዕ ጀምረህ ተዘጋጅ አሉኝ። ከዛም ወደ ከፍተኛ ተራራ እንድንወጣ ሆነም። ከዛም በኋላ ያለምንም ምግብና መጠጥ ያለምንም ውኃ ለሰባት ቀናት በዛ እንድቆይ ተደረገም። ይህ ላይንም ለልብም እንግዳ ነገር ነበረም። በዚህ የማል ነግራችሁ በርካታ ነገሮች ተከስተዋል። ረቂቃኑን ዓለም የማየት እጅግም የሚያስፈራና የሚያስፈራን የሚያስደነግጠውን ለሰው ልጅ ከባድ የሆኑ ታምራትን እስካ ድረስ ልክ በሰባተኛው ቀን በሞትና በህይወት መካከል ሆኜ የወጡና የወርዱ የሚንቀሳቀሱ መናፍስትን ጭምር ለማየት ችያለሁ። በእርግጥ አሁን በነገራችሁም ሊታመኑ የማይችሉ በርካታ ሚስጥራዊ ነገሮችና ኩነቶች ተከስተዋል። ይህንን ከሞከርኩት ከፍዬ የነገርኳችሁ በርግጥ በሰፊው በግልጽ ማወራችሁ ቀንና ጊዜ ሊኖር ይችላል። ነገር ግን የማረጋግጥላችሁ ነገር ቢኖር ምንድን ነው፣ ወደ ሌላኛው የዓለም ክፍል ኤክስትራ ዳይሜንሽን መጓዝ ይችላል። እንደ አባቶቻችን እንደነ ሄኖክ፣ እንደ ሌሎች ቅዱሳን እንደነ ያሬድ መሰወር ይቻላል፣ ወደ ሌላኛው ዓለም በሌላኛው ቦታ በሌላኛው ስፍራ በሌላኛው ዳይሜንሽን መሄድ ይቻላል። ይህ እውነት ነው። ረቂቃኑን ዓለም ማየትና መረዳት ጥበብንና እውቀትን ከፍ አድርጎ አስተሳሰባችንና አኗኗራችንን እንደመላክ ይሆናል። ያኔ ለሀገር ለሕዝብ የሚበጅ ታሪክን ሰርቶ ለማለፍ የሚያስችል ማንነትን መላበስ ይቻላል ማለት ነው። ለዛም ነው ላሊበላ የተገነባበት ሚስጥር አክሱም የቆመበትም ታምር በኤክስትራ ዳይሜንሽን የተዋጁ የእኒያ የአባቶቻችን ሚስጥራዊ ማንነት ነው እላችኋለሁ። ሰላም ሁኑልኝ። በሌላ ሀሳብ በሌላ ፕሮግራም እስክንገናኝ ድረስ ላይክና ሳብስክራይብ ሸር ስታደርጉት ደግሞ ለብዙሃኑ የመድረስ አቅም ይኖረዋልና፣ እናንተ ቤተሰባዊ ኃላፊነታችሁን ትወጡ ዘንድ እየጠየኩኝ፣ ሰላም ለሀገራችን እላለሁ። እኔ ከወዲህ እሰናበታለሁም።